መዳም ቤት ተቃጥላ የሰበሰበችውን ብሯን ደላሎች ቀምተው አውጥተው ጥለዋት መጨረሻ ላይ ግን ሀገሯ ለመግባት ፈልጋ እናቷ ገደውለ በምትናገር ሳት እናቷ ያለቻት ነገር በጣም ልብ ይሰብራል ማለት ነው። የባካቸው እህቶች ይህንም ቪዲዮ ላይክ ሼር አድርጉት። በተለይ ደግሞ በአሁኑ ሰዓት ላይ አዲስ ለሚመጡ እህቶችም እንዲደርሳቸው ደግሞ እኛም ገዲሞቹም እንድንማርበት የምንፈልገው ነገር ስላለ ባካችሁ ላይክ ሼር አድርጉት ማለት ነው። ቪዲዮውንም እስከ መጨረሻው አዳምጣችሁ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። አሰላሙ አሌይኩም ወረመቱለሂ ወበረከቱ። ውድ ቤተሰቦቼ፣ እንዴናችሁ? ሰላምናችሁን ይገውል። ሰላም ነው አላስፈኖ ተዓላ በያላችሁበት ሰላማችሁን ያብዛልኝ። ሀገራችንም ሰላም አድርግልን። ያልኩኝ ተለምደው በአዲስ ስቱዲዮ መጥቻለሁ ማለት ነው። በአሁኑ ሰዓት ላይ በጣም ሰው ከፍተዋል ማለት ነው። እህቶቼ ባካችሁ ራሳችሁን ጠብቁ፣ ተጠንቀቁ፣ ብራችሁን ያዙ ማለት ነው። ብር ከሌላችሁ ማንም አይፈልጋችሁም ማለት ነው። የገዛ ቤተሰቦቻችሁ እንኳን ቢሆኑ ብር እንደሌላችሁ ካወቁ እናንተን አውጥተው ጥለው አብረው ያሉትን እህቶቻችሁን ሰብስበው ይዘው እናንተን እንደ ባዳ አውጥተው ነው የሚጥሏችሁ ማለት ነው። ወላሂ ነው የምላችሁ። ከዚህ በፊት ጓደኛ ጓደኛዬ ላይ ከደረሰ ነገር እና ብዙ እህቶቼ ከደረሰባቸው ነገር ስለተማርኩኝ ነው ይህንን የምነግራችሁ ማለት። እኔ ራሱ በቅርብ ጊዜ ነው ልብ ያረኩት፣ እና ራሴን ዞር ብዬ እንዳስብ እና ለራሴ እንዳስብ ለራሴ በቃ መያዝ ያለብኝን ነገሮች እንዲህ ያደረጉኝ ከነዚህ እህቶች ላይ ከደረሰባቸው ነገር ነው ብዙ የተማርኩት ማለት ነው። እህቶች ወላሂ እኛ የአረብ ሀገር ሴት በጣም ደካሞች ነን። ደካሞች ነች ስላችሁ በስራ በምን ሳይሆን ደካማ ጎናችን ማለት ቤተሰቦቻችን ናቸው። ቤተሰቦቻችን ሲቸገሩ፣ ቤተሰቦቻችን ሳይኖራቸው ስቀር ሲታመሙ፣ እኛ ባይኖረን እንኳን ወላሂ ያማረን ነገር እንኳን ጋስተን ሳንጠቀም ሳንበላ፣ የለበስነውን ልብስ እንኳን ሳንቀይር ምናስበው ለማን ነው? ለቤተሰቦቻችን ነው። ማን እኛ እንኳን ታመን በሽታ ላይ ሆነን እንኳን ለቤተሰቦቻችን እንዳይጨነቁ ብለን አፋችን ዘግተን ደስተኛ እንደሆንንና ኑሮ ሁሉ እንደተመቻቸልን አድርገን የምንናገር ብዙ የአረብ ሀገር ሴትነት ማለት ነው። ገብቷቸዋል፣ የእኛን ችግር አውቀው እንትን እህቱ ቤተሰቦቻችን እንዳያዝኑ እንዳያስቡ እንዳይጨነቁ ብለን እኛ እየታመመን እኛ እየተበደልን እኛ እየተፈተንን ምንም አልሆንም ደስተኛ መስለን ደስተኛ እንደሆነ ሰው ቪዲዮ እየሰራን ፎቶ እየተነሳን እንዲሁም ደግሞ ጤንነታችን እንኳን በሚጠይቁን ሰዓት ምንም አልሆንም ብለን የምንናገር ማንን ብትል ብላችሁ ብትጠይቁ የአረብ ሀገር ሴት ናት ማለት ነው። ለራሷ የእንትን እየተበደለች ቤተሰቦቿን የምታስብ ለምን ቤተሰቦቻችን ቢበድሉን እንኳን ተበደልን ብለው በሚናገሩን ሰዓት የበደሉንን ነገር ረስተን ባለን ነገር ወደ ኋላ እንደማንል እርግጠኛ ነኝ። እኔ በራሴ ስለማቀው ነው ይህንን ነገር የምናገረው ማለት ነው። ይሄን ማለት ደግሞ እህቶቼ ያላችሁን ነገር ሁሉ አሳልፋችሁ ለቤተሰቦቻችሁ ስጡ ማለት አይደለም። አይባካችሁ የምትሰጡትንም የምታደርጉትን ነገር ጠንቅቃችሁ እቁ ማለት ነው። እኛ ለነሱ የገቢ ምንጫቸው እንጂ እንደ ቤተሰቦቻቸው እንደ ልጃቸው የማይሆን ብዙ ሰዎች አሉ ማለት ነው እና እች ልጅ ፊት ለፊታችሁ ላይ የምታያት ልጅ ደላሎች የሰራችበት ገንዘቧን ሁሉ ቀምተው አውጥተው ጥለዋት፣ መጨረሻ ላይ ግን የምትሄድበት የምትገባበት ስታጣ እናቷ ጋ ደውላ ልመጣ ነው፣ ብር ገንዘብ ምንም አይነት ነገር የለኝም፣ ስለዚህ የአስኩትን ገንዘቤን ደላሎች በልተውኛል፣ ስለዚህ ወደ ሀገር መመለስ አለብኝ ብላ በምትናገረ ሰዓት ምንድን ነው ያለቻት? ብር ከሌለሽ ልንክች ብለሽ ወደ ሀገር እንዳትመጪ አልፈልግሽም ነው ያለቻት፣ ማለት ነው። አስባችሁታል። እና እኛ ከሀገር ከወጣም በኋላ የኛን የሚፈልገን የለም፣ የእኛን እጅ የሚጠብቅ እንጂ የእኛን መምጣት የእኛን እንትን ላፋቸው ሊያስመስሉ ይችላሉ። ግን ከራሳቸው ጋር አብረው ካሉ ልጆች ጋር አንድ አድርጎ አያዩንም። እኔ ከብዙ ልጆች ስለተማርኩ ነው ይህንን ነገር የምናገራቸው። ገብቷችኋል? ብዙ ብዙ ሀገር ከገባን በኋላ ራሱ ጤነኛ አድርገው አያዩንም። ለምን እኛ አረብ ሀገር ላይ ሆነን ስንታመም ስንቸገር፣ አረቦቹ ስለማይረዱን የሆዳችንን በቃ ችግራችን ሁሉ በውስጣችን አፍነን ይዘን ስንኖር ስንኖር ስንኖር፣ መጨረሻ ላይ ግን ሀገር ስንገባ ሁሉም ነገር ሲበዛብን መናገር መጮህ የውስጣችንን ማውጣት እንፈልጋለን። በሀገራችን ላይ ለምን ቤተሰቦቻችን ናቸው ይረዱኛል። መጀመሪያ አረቦች ስለሆኑ ስለማይረዱኝ አቆ እንትን በውስጥ አፍኜ ይዣለ አሁን ደግሞ ግዴታ ለቤተሰቦችም ችግር ሁሉ ማወቅ አለባቸው ብለን ስንናገር፣ ወይም ደግሞ ስንጮ በሆነ ነገር ስንናደድ፣ መልስ ስንሰጣቸው እኛን ጤነኛ አድርገው አይደለም የሚያዩን። እኛን በሽተኛና የሆነ በቃ ፊውዟችን የተነካ አይምሯችን ጤነኛ እንዳልሆነ አድርገው ነው የሚያስቡት። በተለይ የአረብ ሀገርን ሴት ሀገር ላይ በጣም በቃ ወደ ሀገር እንኳን ስንገባ ምን ይዛ መጣች እንጂ እንዴት በጤናዋ መጣች ብሎ የሚያስበን ሰው የለም ማለት ነው። ምን ይዛ መጣች፣ ምን አላት ነው የምንባለው ማለት ነው። ግን ውጭ ሀገር ላይ ያሉ ሰዎች ግን ምን ያይዘች፣ ምን አመጣች፣ ምን አላት አይባሉም። ከአሜሪካ የሚገቡ ሰዎች እኛ ግን ከአረብ ሀገር የምንሄድ ሰዎች ምን ይዛ መጣች ነው የምንባለው። በጤናዋ መጣች ወይ እንዴት ነሽ? ምን ሆንሽ? ምን ገጠመሽ ብሎ የውስጣችን እንኳን ጠይቆን የሚያዳምጠን የለም፣ ሀባይቤ ማለት ነው። ስለዚህ እህቶቼ ተጠንቀቁ። ደግሞ አንድ ነገር ልንገራችሁ። ወላይ ከሀገራችሁ ስትወጡ ባካችሁ እንደ እንደኔም ስህተት እንዳትሰሩ። ለምን እኔ ያኔ አላቀም ምንም ነገር ልጅነትም አለ። እንደገና ባንክ እንደሚከፈት የባንክ አካውንት እንደሚወጣው ያኔ ምንም አቀው ነገር የለም። ዝም ብዬ ነው ስደት ሂጂ ስለተባልኩኝ እንትን ፕሮሰስ ስላለቀልኝ ብቻ ቤተሰቦች ረዳለው ብዬ ነው አላማ ያድርጌ የወጣሁት ከሀገር ምንድን ነው ቤተሰቦችን ለመርዳትና ለመርዳት ብቻ ነው ማለት ነው። እንደዛ ብዬ ስለወጣሁኝ እንኳን ባጋጠሙን ችግሮችና ፈተናዎች እንኳን አንድም ቀን ወደ ሀገር ለመግባትን አንድም ቀን ደግሞ ችግሬን ለሰው ለመናገር አልፈልግም ነበረ ማለት ነው። ለምን መዳም ቤት ሆኜ እንኳን ምግብ የሌለበት ቤት እየሰራሁኝ ለምን እነሱን ብቻ ልርዳ፣ እነሱን ብቻ ሰርቼ ብር አግኝቼ እነሱን ብቻ መርዳት ነበረ ብቻ ጭንቅላቴ ውስጥ ያለው። እናቴን ጥሩ ቤት ማስቀመጥ፣ አባቴን ጥሩ ነገር መስራት፣ እንዲሁም ደግሞ ለተቸገሩ ወንድሞች እህቶቼ ማልበስ፣ እንደገና ኢድ በመጣ ጊዜ አዲስ እንዲለብሱ፣ እኔ ሀገር ሆኜ ያየኋቸውን ችግሮች እህቶቼ እንዳዩብኝ ነበረ ማስበው ማለት ነው። እናቴ ጥሩ ቤት ኖሯት በጥሩ ቤት ገብታ ወጥታ ጥሩ ለብሳ ጥሩ በልታ ጥሩ ቦታ ላይ ተኝታ ማየት ነበረ አላማዬ ማለት ነው። ከሀገርም ስወጣ በአሁኑ ሰዓት ላይ የሚመጡ ሰዎች ጓደኞቻቸው ስለመጡ ወይም ደግሞ ምንም ሳይቸግራቸው የሚመጡ ሰዎች አሉ። እኔ ግን በዛ ሰዓት ቤተሰቦቼ የደሃ ቤተሰብ ስለሆንኩኝ እኔ በደሀነቴ ወላሂ አላፍርበትም ማለት ነው እና የቤቱም ትልቅ እኔ ስለሆንኩኝ ከኔ በፊት የነበሩ እህቶቼም ወንድሜ ሞተዋል። የቤቱ ትልቅ እኔ ስለነበርኩኝ ሁሉም መሱሊያ እኔ ላይ ስለነበረ አባቴም ወንድ ልጅ አልነበረውም። ትንንሾች ነበሩ ማለት ነው ወንድሞቼ፣ እና ስለዚህ ግዴታ ደግሞ እኔ የቤተሰቦች ማሱልያ፣ የቤተሰቦች ተጠያቂነት አድርጌ ራሴን ስለማስብ ስደት ላይ መጥቼ እነሱን የመለወጥና እነሱን ጥሩ ደረጃ ላይ የማድረስ እነሱን ከሰዎች እኩል የማድረግ አላማ ነበረ፣ ጭንቅላቴ ላይ ነበረው። ህፃን ሆኜ የራሱ ማለት ነው ሳስብና ስጨነቅ ነበረው ለቤተሰቦቼ ነበረ ማለት ነው። በቅርብ ጊዜ በቅርብ ጊዜ ወላሂ ላዚም አስራ ምን ዓመት ዓመት ስደት ላይ ሲኖር ለሰው ነው የኖርኩት፣ ለቤተሰቦች ነው የኖርኩት። እናም እንደዛ እንኳን ሳደርግ ለእኔ ምን አለሽ ልጄ፣ ወይም ደግሞ ምን አለሽ ይህንን ነገር ለራስሽ ስሪ እና እኛ ይበቃናል ሚነሌን ለማለት ነው ይህንን ለማለት ነው የምፈልገው እኛ ይበቃናል ለራስሽ ስሪ የሚልሽ የለም። ስለዚህ ማሰብና መጨነቅ ያለብሽ ለራስሽ አንቺና አንቺ ብቻ ነሽ እህቴ ማለት ነው። ይህን ነገር ማለት የፈለኩት ለምንድን ነው? ለእናንተ የሚያስብላችሁና የሚጨነቅላችሁ የእናንተ ኖሮ የሚያሳስበው እንዲሁም ደግሞ እናንተ ቤት እንዲኖራችሁ ጥሩ ደረጃ ላይ እንዲደርሱ ማንም አያስታውሳችሁም። ስለዚህ ማሰብና ማስታወስ ያለባችሁ ራሳችሁን እናንተ ናችሁ። ነገ ቀን ብገባ እኔስ በምን እተዳደራለሁ ምን አለኝ የሚለው ነገር ቆም ብላችሁ ልታስቡ ይገባል ማለት ነው እህቶቼ። ወላ ብራችሁን ያዙ፣ አትሳሰቱ እናም ብዙ እህቶች የሰሩትን ስህተት እናንተም እንዳሰሩ ማለት ነው። ግዴታ እኛ ላይ እስከሚደርስ ሳይሆን መጠበቅ ያለብን እኛ ከሰዎች መማር አለብን። ሰዎች ለምን ይሄ ነገር ደረሰባቸው ምክንያቱ ምንድ ነው ብለን ቆም ብለን እናስብ ይገባል ማለት ነው። ስለዚህ ብር በእጃችሁ ያዙ። የፈለገ ነገር ይሁን ብራችሁን ለምታስቀምጡትና ለምትሰጡት ሰው ይወቁ። እንዲሁም ደግሞ ብር ባንክ አካውንት አሰርታችሁ ባንክ አካውንታችሁ ላይ ብራችሁን አስቀምጡ። የነገ ቀኑ እንኳን የሆነ ነገር እንኳን ቢያጋጥማችሁ የሚጠቅማችሁ ብራችሁ ናችሁ ማለት ነው። ጤና አላህ ይስጠን ጤናችንን ኖሮን ሀገር ስንገባ ከሰዎች ጋር እንኳን እንድንቀራረብና ከሰዎች ጋር እንኳን ልንኖር የሚጠቅመን ነገር ምንድን ነው? ብር ነው ማለት ነው። ጤናችሁንና ብራችሁን ጠብቁ። ሀባይቢ ጤና ከሌላችሁ ብር ከሌላችሁ እንደ ቆሻሻ ነው የምትታዩት። ማን ነው በተለይ የአረብ ሀገር ሴት በጣም በጣም በጣም በጣም ብዙ ፈተና ነው ያለባት። ሀገርም ገብታ የሚረዳት የለም፣ ሰው ሀገርም ላይ ሆነ የሚረዳት የለም። ስለዚህ መረዳትና ራሳችሁን ማጽናናት እንዲሁም ደግሞ ራሳችሁን ቆም ብሎ ማሰብ ያለባችሁ፣ ለራሳችሁ ራሳችሁ ብቻ ናችሁ። ስለዚህ ብራችሁን የያዙ ለማን እንደምንማትስቱ ዝም ብላችሁ ለቤተሰብም ያለ ውክልና ያለ ምንም ነገር ቤተሰቦቻችን ዝም ብላችሁ ስሩልን አትበሉ፣ ማለት ነው ግዴታ የሆነ ነገር ለራሳችሁ ያ ነገር የእናንተ መሆኑን የሚያረጋግጥ ነገር በእጃችሁ መኖር አለበት ብዬ ነው ማስበው። እና እህቶቼ ጥንቃቄ አድርጉ። በአሁኑ ሰዓት ላይ የገዛ ቤተሰብ ራሱ አውጥቶ ለጂቢ ጥላችኋል ማለት ነው፣ ብዙ እህቶቼ ባጋጠማቸው ነገር ነው። መግቢያ ላይ ያያችሁትንም ኮመንት አይታችኋል። እና የምታውቃት እዛው ትናንትና በሰራሁት ቪዲዮ ላይ ነው ይህንን ኮመንት ያየሁት። እና እኔ የማውቃት ልጅ ነበረች። እና የእሷ እናት አባት አውጥተው ጣሏት፣ አውጥተው የኔ ከቤት አባረሯት። እና በአጋጣሚ ከሰው ሀገር ላይ ነበረ ተይዛ ያገባችው ተይዛ በገባችበት ምንም ገንዘብ በዙጇ ላይ ስላልነበራት የገዛ ቤተሰቦቿ ያኔ ስትረዳቸው ያኔ ብር በነበራት ሰዓት ስትረዳቸው፣ ከጎናቸው ስትቆም የነበረችን ልጅዋን ልጃቸውን ምንድን ነው ያደረጉት ብር ብር በእጇ ላይ ስለሌላት ብቻ አውጥቶ ነው ለጂብ የጣሏት ማለት ነው እና እህቶቼ ተጠንቀቁ እራሳችሁን ጠብቁ ለማንኛውም አላህ ይጠብቀን የሚጠብቃችሁም የዛሬ ቪዲዮ ይህንን ይመስላል ሰላም አለይኩም ወራህመቱላ ወበረካቱ ላይክ ሼር ማድረጋችሁን አትርሱ ለቻናሌ የመድሰሆናችሁ ሰብስክራይብ አድርጉ አላህ ይጠብቀን የሚጠብቃችሁም ሰላም አለይኩም